ጤና አስጥልኝ። አዲስ አበባ ገቢዎች ምልርደው ደረሰኝ ለማሳተም ያው ገቢዎች አገልግሎት ሄደው ደንበኞች አገልግሎት እዛ ማውጣት ይችላሉ። አገልግሎት በአንድ ተቋም ውስጥ በተገልጋይና በአገልጋይ መካከል የሚካሄድ የአሰራር ሂደት ልውውጥ ሲሆን መልካም አገልግሎት መስጠት የዜጎችን እርካታ ከመጨመር ባሻገር ሀገሪቱ ከዜጎቿ ማግኘት ያለባትን አበርክቶ ለመጠቀም ጉልህ ሚና አለው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የአገልግሎትና የመረጃ ተደራሽነትን ለማስፋት ግብር ከፋዮችንና የታክስ መረጃ ፈላጊዎችን ሳይጉላሉ አገልግሎታቸውን መፈጸም እንዲችሉ አሰራራቸውን በማዛመን አገልግሎት እየሰጠ ነው ደረሰኝ አሳትሜ ነበር ከዚህ በፊት ያ ደረሰኙ መቀየር አለበት በብራንና ሰላም መታተም አለበት ስለተባልኩኝ ያን ደረሰኝ እንዲቀየርልኝ ፎርም ለመውሰድ መጥቼ ነው እግረ መንገድ ክፍያም ነበረብኝና ክፍያዬንም ክሊር አድርጌ ክሊራን ሶስጄ የሚፈለገውን ሰነድ ተቀብዬ ማጠናቀቄን ለማረጋገጥ ነው እየመጣው የነበረው ማለት ነው የመጣሁት እድሳት ፈልጌ ነው አመታዊ እድሳት ማለት ነው ዛሬ የመጣውት የመጣሁት እስካሁን ባለው እንግዲህ እየሄዳልኝ ነው። በእነዚህ አገልግሎት አሰጣጥ ላይም ተገልጋዮችን የሚያስተጓጉሉ ተግባራቶች ያጋጥማሉ። ለእነዚህም የአዲስ አበባ ገቢዎች ቢሮ የመልካም አስተዳደርና ፍትሐዊነትን ለማስፈን በሁለት አይነት የቅሬታ አቀራረብና አፈታት ስርአት ለተገልጋዮች ቅሬታዎችን እየፈታ ይገኛል። ቅርብ ጊዜ ወዲህ ገቢዎች ላይ ያለው ለውጥ ሌሎችም ብራንቾች ላይ ሌሎችም አካባቢዎች ላይ እነዚህ ባንካዊ ወይ ደግሞ የባንክ አይነት ሲስተም እየተሰራ ስለሆነ ይሄ መቀጠል አለበት። ተሻሽለዋል። ብቻ ግን አንዳንድ ጊዜ የፋይናንስ ቦታ ላይ ክፍያ ቦታ ላይ የሰው ማነስ አንዳንድ ጊዜ እሱ ነው እንትን የሚለው እንጂ የሚያን ሰው እንጂ ሌላው ምንም ችግር የለም። ቴክኖሎጂውም ሄደዋል። ሁሉም ነገር ያው ደረሰኞች ነ ሁሉ ጨርሼ ውስጥ እንዳለ ማለት ነው። አጠቃላይ የአገልግሎት ቅሬታ ማለት ግብር ከፋዮች በሚሰጣቸው አገልግሎት በተቋም በዋናው መስሪያ ቤትም ይሆናል በቅርንጫፍ ጽህፈት ቤቶች የሚሰጣቸው አገልግሎት ባለመርካት በዜጎች ታርቸር መሰረት ሳይስተናገዱ ሲቀሩ በአገልግሎቱ በሰጣቸው ፈጻሚ ሳይረኩ ሲቀሩ እንዲሁም አገልግሎት በሰጣቸው እንዲሁ የቢሮ ኃላፊ ሳይረኩ ሲቀሩ የሚያቀርቡት የቅሬታ ሂደት ነው። ከአገልግሎት አሰጣት ጋር ብቻ የተያያዘ ነው። እሱን በተመለከተ 129/2010 የቅሬታ አቀራረብና አፈታት ስርዓት አለው ማለት ነው ተቋሙ። በእኛ በኩል ደግሞ ስንመጣ የታክስ ውሳኔ ቅሬታ የታክስ አስተዳደር አዋጅ 983 አንቀጽ 55 መሰረት የሚቋቋም ሆኖ በስሩ ሌሎች መመሪያዎች አሉት 171 እና እሱን ለማሻሻል የወጣ 183 አሉ። በሱ መሰረት የግብር ከፋዎች የታክስ ውሳኔ ቅሬታዎችን ነው የሚያየው። ስለዚህ ግብር ከፋዩ ላይ ምንድን ነው አገልግሎትን ሳይሆን ተጨማሪ ክፍያዎች የመጡባቸውን ጉዳዮች የምናየን የስራ ክፍል ነው ማለት ነው። ከቅሬታዎች መካከል ደግሞ በተገልጋይ በኩል የሚነሱና ከፍተኛውን ድርሻ የያዙ ጉዳዮች ግንባር ቀደሙን ይይዛሉ። 32 ዓመት ጀርመን ሀገር ነበር የምኖረው ከዛ ተመልሼ ወደ ሀገሬ በቪክቶሪያ በዚህ በቪክቶሪያ አፓርትመንት እና ሆቴል አፓርትመንት እና በቪክቶሪያ የክራይ ቤቶች ቢሮዎች በማከራየት ነው የምንተዳደረው። በቅርብ ጊዜ ወደ አምስት ሚሊዮን ስድስት ሚሊዮን ክፍሉ ተብለን ውጣ ገባ ነበረ። በዛ በጣም እኔንም ተሰምቶ የነበረ ቅሬታው የኔ ቤት ተከራይ ጸሐፊዋ በስህተት የኢቶ ሲምንትን ማስገባት ሲገባት የኔን ቲም ነምበር ስላስገባች 17 ሚሊዮን ብር ክፈይ ተብዬ ተጠየቁ። በታክስ ውሳኔ ቅሬታ ላይ በሚነሱ ቅሬታዎች የሚሰጡ አስቸኳይ መፍትሄዎች የተገልጋዩን ቅሬታ ከመፍታት የተሻገሩ እንደ ሀገርም ዘርፈ ብዙ ጠቀሜታዎች ይኖራቸዋል። የሂሳብ ሰራተኞች የምመናቸው ተባብረው ይህን ነገር ዶኩሜንታችንን አሰባስበን፣ አንዳንድ ዶኩሜንቶች ውጭ ነበሩ፣ እነሱን አሰባስበን ሳይታወቅ ሳናውቀው ነበረ ስናቀርብ፣ ሳናውቀው ተወሰነብን ያንን በዛ አዝነን ወደ አዲስ አበባ ቅሬታ ሰሚዎች ገብተን ጥሩ ይሄ ነው በማይባል በእርግጠኛ ነኝ በጣም በጣም በጣም አስቤውም አላውቅም እንደዚህ ይሆናል ብዬ ግን ጥሩ አካሄድ ተሄዶ ሰነዶቻችን ቀርበው ተወያይተንበት ከዛ ከሀያ ስንት ሚሊዮን ብር ወደ ሀያ ሚሊዮን ብር ተሽሮልን የተቀረውን ከፈልን እና ያ መቼም ለእኛ ትልቅ ነገር ነው። ለሀገራችንም ወደፊት አስተማሪ ነው፣ ለብዙ ሰዎች ጥሩ ትምህርት ይሆናል። ይህንን የሰሙ አንዳንድ ወዳጆች ከውጭ እየደወሉ ይህማ እንደዚያ አይነት ነገር እርግጠኛ ነው ወይ? እንደዚህማ ከሆነ ለምን ወደ ሀገራችን ገብተን አንሰራም? ኔክስት ይር እንመጣለን ያሉት በእውነት ነው፣ አስተማሪም ነው። ከ10 ሚሊዮን ብር በላይ ወረዳ 08 ንፋስ ስልክ ክላፍቶ ውስጥ ስለማይመለከተው ወደ ቅሬታ ክፍል ሄድኩኝና፣ ቅሬታ ሰሚዎቹ አይተው ስህተት መሆኑን አይተው ከእኔ ላይ እንዲነሳልኝ ያደረጉ ግብር ከፋይ ቅሬታው ማቅረብ የሚችለው እንዳልኩሽ በ21 ቀን ውስጥ ነው። ውሳኔውን ከወሰደ በ21 ቀን ውስጥ ነው። በሀያ አንድ ቀን ውስጥ የወሰዳቸውን ማስረጃዎችና ተጨማሪ ፍሬ ነገሮችን በመያዝ ወደ ቢሮአችን ይመጣል ማለት ነው። ቢሮአችን ሲመጣ የመጀመሪያ የሚያገኛቸው የቅሬታ ባለሙያዎች አሉ። የቅሬታ አቀባበል ባለሙያዎች አሉን። እነሱ ባለሙያዎች ግብር ከፋዩ ይዞ የቀረበው ቅሬታ የተሟላ ነው ወይ፣ ጭብጡ ግልጽ ነው፣ ማሟላት ያለበት ጉዳይ ምንድን ነው የሚለውን ነገር ይመረምራሉ። ያ ያሉ መስተካከል ያለበት ጉዳይ ካለ እንዲያስተካክል፣ ተጨማሪ ማስረጃዎች ማያያዝ ካለበት እንዳያያዝ ያደርጉታል። እሱን ካደረጉ በኋላ የተሟላ ሲሆን መዝገብ ቤት ገቢ ሆኖ እንዲቀርብ ይመራሉ ማለት ነው። ስለዚህ መዝገብ ቤት ገቢ ሆኖ ከመጣ በኋላ የመዝገብ ቁጥር ተከፍቶለት እኛ ጋር የግብር ከፋዩ ቅሬታ መታየት ይጀምራል። ለባለሙያ ይመራል ማለት ነው። ባለሙያ የተመራለት ባለሙያ የግብር ከፋዩን የቅሬታ ጭብጥ ማስረጃዎችን ይዘ እና ክፍሉ ላለው ከዳይሬክቶሮቲ ጨምሮ የጭብጡ ላይ እንነጋገራለን ውይይት እናደርጋለን መጀመሪያ ማለት ነው ከዛ ግብር ከፋዩን እና የኦዲት የሰራውን ባለሙያ ቀጠሮ እናስይዛለን ቀጠሮ አስይዘን በግብር ከፋይ እና በወሳኙ ክፍል በኩል ያሉ ክርክሮችን እናደርጋለን ማለት ነው ክርክሩን ካደረግን በኋላ ተጨማሪ ማስረጃዎች ማቅረብ ካለባቸው በኦዲትም እንደዚሁም በግብር ከፋይ በኩል ተጨማሪ ማስረጃዎችን እንዲያመጡልን በተጨማሪ ማስረጃዎች እንዲያስረዱን እድል እንሰጣለን ማለት ነው። ከዛ ወደ ምርመራ ሂደት ይገባል። ምርመራ ሂደት ከተሄደ በኋላ የተመራለት ባለሙያ በአጠቃላይ በግብር ከፋዩ እና በኦዲተር በኩል ያሉ ጭብጦችን ከነፍሬ ነገራቸው የተቀበለበትንም ያልተቀበለውንም በማድረግ የውሳኔ ሀሳብ ይዞ ይቀርባል። በዛ በጋራ ሆነን እናያለን ማለት ነው። በጋራ ካየን በኋላ ግብር ከፋዩ ተጨማሪ እድል ስለሚያስፈልገው ውሳኔውን ከማውጣታችን በፊት እንደ ዋናው መስሪያ ቤት ግብር ከፋዩን እንጠራና በዚህ በዚህ ጉዳይ ላይ ያቀረብከውን ማስረጃዎች ተቀብለ ናቸዋል። እነዚህ ማስረጃዎች ደግሞ በማስረጃ ማስደገፍ ስላልቻልክ በማስረዳት ስላልቻልክ እነዚህ ማስረጃዎች ስለጎደሉት አልተቀበልነውም ስንለው፣ አይ ግብር ግብር ከፋዩ ምን ይላል? እነዚህ ማስረጃዎች እኮ ስላልጠየቃቸውን ሊሆን ይችላል። ስለዚህ አሉ ብሎ የሚያመጣ ከሆነ እነሱን አካተን የውሳኔ ሀሳብ ለቢሮ ኃላፊ እናቀርባለን ማለት ነው። በአጠቃላይ ሂደቱ ከመቀበል ጀምሮ ከክርክር ሂደቱ ጀምሮ በአጠቃላይ መልስ እስከ መስጠቱ ድረስ ያሉት እነዚህ ሂደቶች ናቸው። በቢሮ ኃላፊ የውሳኔ ሀሳብ ተቀባይነት ካገኘ የውሳኔ ሀሳቡን በሸኚ ደብዳቤ አድርገን ለግብር ከፋዩም እንደዚሁም ለቅርንጫፍ ጽሕፈት ቤቶች እንሸኛለን ማለት ነው። እነዚህ በከፍተኛ ደረጃ የሚነሱ የታክስ ክፍያ ቅሬታዎችም በተዘጋጁ አሰራሮችና ማንዋሎች መፈታት ችለዋል። እንደዚህ አልጠበኩም ነበረ። በእውነት ያንን ብዛው ውሳኔውን ባየሁበት ጊዜም ራሴ ይህንን ውሳኔ የሰሩ ሰዎችን በጣም አመስግኛቸው። እንደዚህ አይነት የሚሰማ በደልን የሚሰማ ሰው አለ ብዬ አላሰብኩም ነበረ፣ ለካስ አለ። ስለዚህ ይሄ ትልቅ ለእኔ ትልቅ እንትን ነው ማየቴ። ራሴ በፊት አልሄድም ነበረ፣ ራሴ እዚህ ድረስ በመምጣቴ ትልቅ ትምህርት ተምሬያለሁ። በጣም ነው ደስ ያለኝ። ዋናው ቢሮ እያየናቸው ያሉት አንድ ወር የሚወስዱ አሉ። ከዛም አስራ አምስት ቀን በታች የሚወስዱ አሉ። በአጠቃላይ ግን ወደ ዋናው መስሪያ ቤት የሚመጡት ኬዞች ውስብስብ ናቸው ተብሎ ስለሚታሰብም በታክስ አስተዳደር አዋጁም ላይ የተሰጠው የ180 ቀን ጊዜዎችን ፈጭቶ እስከዛ ጫፍ ድረስ ሄዶ ውሳኔዎችን መወሰን ይቻላል ማለት ነው። ስለዚህ በዛ አግባብ ነው እየሰራን ያለ ነው። እንግዲህ ቅሬታ ማቅረብ የሚችልባቸው እንደ ውሳኔው ሂደት ነው። በብዛት እኛ ጋር አሁን እየመጡ ያሉት ከባንክ አጠቃቀም ጋር የተያያዙ ውሳኔዎች አሉ። እንደዚሁ ከሐሰተኛ ደረሰኞች ጋር የተያያዙ አሉ። የግብር ከፋዩ የእቃ አመዘጋገብ መጀመሪያ ሲገዛበትና ሲሸጥበት ያለው ስም በመለያየቱ ምክንያት የሚወሰኑ ውሳኔዎች አሉ። በእቃው ልዩነቶች በመፍጠሩ የሚወሰኑ ውሳኔዎች እንደዚሁ በእኛው ጋር ይገባሉ። በርካታ ናቸው። የተወሰኑ ናቸው እንትን ናቸው። ስለዚህ በዛ አግባብ ነው የቅሬታ ሂደቱን የሚታዩት ማለት ነው። ወደ ተቋሙ ሊስተናገዱ ከሚመጡ ሌሎች ተገልጋዮች ከሚነሱ ቅሬታዎች አንዱ የገበያ ጥናት ላይ የሚካሄደው የትመና ዋጋ ነው። ከገበያ ጥናትም ጋር ተያይዞ አዲሱ የገበያ ጥናት አለ። እሱንም ቀርበው ቅሬታቸውን ሲያቀርቡ የገበያ ጥናቱ ጥናት አሁን መጋቢት ላይ የመጣለ ተስተካክሎ መጀመሪያ የነበረው ጥናት ላይ ብዙ ቅሬት አለው። ይሄኛው ደግሞ የምንፈታበት ለማህበረሰቡ የተሻለ ነው በሚል የመጣለ በእሱ አግባብ ቅሬታቸውን አይተን ያስመጭ፣ ያከፋፋይ የጅምላ ነጋዴ አለ እዚህ ሲሰራ ምናልባት ያስመጪውን በጅምላ ወይም በቸርቻሪ ተሰርቶ ከሆነ የተቀመጠ ዋጋ ከጥናቱ ጋር የማይገናኝ ከሆነ ችግር ያለበት ከሆነ አይተን ከህጉ ጋር አገናዝበን መመሪያዎችን አይተን ከነባራዊ ሁኔታ ጋር የሚስተካከል ይስተካከላል፣ መጽናት ያለበት ይጸናል። ከገበያ ጥናት ጋር ተያይዞ የሚቀርቡ ቅሬታዎች አሉ። የመረጃ አሰባሰቡን በተመለከተ ደግሞ ራሱን የቻለ መመሪያ እና የስራ ክፍል ስላለ በእነሱ በኩል ነው የሚሰራው። ህብረተሰብን ያሳትፋል አያሳትፍም የመመሪያው እንድምታ ስለሆነ ከእሱ አንጻር የሚሰራ ነው። ዞሮ ዞሮ ግን በእነሱ አይነት ቅሬታዎችም ካላቸው ግብር ከፋዮች እነሱን ቅሬታዎች ጠቅሰው ማቅረብ ይችላሉ። እኛም የገበያ ዋጋው ትክክል መሆን አለመሆኑን አጣርተን ውሳኔዎችን እንሰጣለን ማለት ነው። በመዲናዋ በበጀት ዓመቱ ከ14000 የላቁ ቅሬታዎች ቀርበዋል። እነዚህም የግብር ከፋዩን ማሟላት የሚገባቸውን ግዴታዎች የያዙ ሲሆን ቅሬታዎችም እንደ ቢሮና እንደ ቅርንጫፍ ጽህፈት ቤት የሚፈቱበት አግባብ የየራሳቸው ተመን አላቸው። 14790 ቅሬታዎች እንደ አዲስ አበባ እንደ አዲስ አበባ ቀርበዋል። ከዛ ውስጥ 7153 የግብር ከፋዎችን በማሻሻል 6432ቱን እንደዚሁ በማጽናት ወስነናል ማለት ነው። ምንድን ነው እኛ ብራንቾች ያዩትን ቅሬታዎች አይደለም የምናየው። እኛ የምናየው ቅርንጫፍ ጽህፈት ቤቶች የተቀመጠላቸው ታክስ ውሳኔ ቅሬታን የሚያዩባት አሰራር ስርዓት አለን። በዛ ስርዓት መሰረት በአነስተኛ ግብር ከፋዎች ቅርንጫፍ ጽህፈት ቤት ላይ ኦዲትም ይሁን በኢንቨስቲጌሽን ኦዲት ተወስኖ ከ10 ሚሊዮን ብር በላይ ሲሆን ፍሬ ግብር መቀጫ እና ወለድን ጨምሮ ማለት ነው። አጠቃላይ 10 ሚሊዮን ብር በላይ ሲሆን በዋናው መስሪያ ቤት የሚታይ ይሆናል ማለት ነው። ከዛ በታች ያለው እዛው ብራንች ላይ አነስተኞች ቅርንጫፍ የሚታይ ይሆናል። የመካከለኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ሆኖ ከ20 ሚሊዮን ብር በላይ የተወሰነበት ግብር ከፋይ እንደዚሁ ወደ ዋናው መስሪያ ቤት መጥቶ ማቅረብ ይችላል ማለት ነው። በከፍተኛ ግብር ከፋዎች የተቀመጠ ግብር ከፋይ ደግሞ ከ35 ሚሊዮን ብር በላይ ሲሆን ውሳኔውን ለ ታክሱ ለዋናው መስሪያ ቤት የታክስ ውሳኔ ቅሬታ ዳይሬክቶሬት ቅሬታቸውን ማቅረብ ይችላሉ ማለት ነው። የተቋማት ስኬት ለደንበኞቻቸው በሚሰጡት አገልግሎት አሰጣጥ ላይ መነሻ ያደረገ ነው። የታክስ አሰባሰብ ዘርፍ ደግሞ የእነዚህ አንዱ ነጸብራቅ ነው። በዘርፉ ይህ በልዩ እውነት እየተተገበረ ይገኛል። ተገልጋዮችም በቅሬታ አቀራረብና አፈታት ሂደት ላይ ግንዛቤ እየወሰዱ ይገኛሉ። ዋናው አጀንዳችን አገልግሎት አሰጣጥ ላይ ስለሆነ ምን አገልግሎት ሰጠን፣ ምን ችግር ገጠመን እያን እዛው እየተያየን እየፈታን ያለበት አሰራር ስላለ በአሰራሩ መሰረት እንግዲህ ጥሩ አገልግሎት እየሰጠን ነው። ምናልባት መንጠባጠቦች ሊኖሩ ይችላሉ እንዳልኩሽ ከሰው ኃይልም እጥረት አኳያ ሊሆን ይችላል። አንዳንዴ ደግሞ ቅድመ ሁኔታዎችን አሟልቶ ካለመምጣት ሁኔታ እንደዚህ አይነት ነገሮች ካልሆነ በስተቀር ቅድመ ሁኔታዎችም ፊት ለፊት ለጥፈናል። በምን ያህል ስታንዳርድ አገልግሎት እንደሚሰጣቸውም የተለጠፈበት ሁኔታ ስላለ እነዛ መሰረት አድርገን እንግዲህ አገልግሎት እየሰጠን ያለንበት ሁኔታ ነው። ግብር ከፋዩም ደግሞ አሁን ከጎናችን ነው ማለት እንችላለን። ምክንያቱም ለእያንዳንዱ ነገር እገዛም እያደረገልን ነው። በማሰለፍም ሊሆን ይችላል ማለት ስርዓት ይዞ ራሱ ከመስተናገድ አኳያ አንዱ አንዱን እየተቆጣ በስርዓት እንስተናገድ የሚል የእኛነት ስሜት ያለበት ሁኔታ ስላለ እኔ ከባለፉት ዓመታት በተሻለ ሁኔታ ጥሩ አገልግሎት እየተሰጠ ያለበት ሁኔታ ነው ያለው። በተቋማችን የግብር ከፋዩ ማህበረሰብ እውቅና እውቀት እንዲያገኝ በተለያዩ ጉዳዮች ላይ ግንዛቤ እንዲኖር ራሱን የቻለ ክፍል አለን። በታክስ ህግ ተገዥነት ስር ያለ የትምህርት ክፍሎች አሉ። እነዚህ የትምህርት ክፍሎች በግብር ከፋዩ መብትና ግዴታዎች ላይ የተለያዩ አዋጅ መመሪያዎች ላይ እንደዚሁ ስልጠናዎችን ይሰጣሉ። ስለዚህ ግብር ከፋዩ ማህበረሰብ እነዚህን የቅሬታ የማቅረብ ሂደትንም ቢሆን መብቱን እንዴት ኤክሰርሳይዝ ማድረግ እንዳለበት እነዚህ ክፍሎች ያሳውቃሉ። በተጨማሪም ግልጸኛ እንዲሆን የታክሱ ውሳኔዎቻችንም ላይ እንደዚሁ ለግብር ከፋዩ ሲደርስ በግልጽ መቀመጥ መቻል አለበት። ስለዚህ የታክስ ውሳኔ የሚደርሰው ግብር ከፋይ ከውሳኔው በስተጀርባ ላይ ሲያየው ምን ማድረግ እንዳለበት በግልጽ ይቀመጣል። በሃያ አንድ ቀን ውስጥ የታክስ ውሳኔ ቅሬታ ካለው ማቅረብ እንደሚችል እንደዚሁ የግልፀኝነት ስራዎችን ይሰራሉ። ስለዚህ በመልካም አስተዳደር በተለያዩ ችግሮች ግን እንዳይፈጠሩ የእኛ ክፍል ኃላፊነት በጣም ሰፊ ነው። ለምሳሌ በግብር ከፋዮች በተደጋጋሚ የሚቀርቡ ቅሬታዎች ምንድን ናቸው? እየተፈቱ ያሉ መልስ የሰጠናቸው ጉዳዮች ምንድን ናቸው? እነዚህ እንዳይደገሙ ምን መስራት አለብን የሚለውን የጥናትና የምርምር ስራዎች እንዲሰሩ ግብዓት የመስጠት ሁሉ ኃላፊነት ስላለበት፣ በዛ አግባብ የኃላፊነታችን እየተወጣን እንገኛለን ማለት ነው። በእነዚህ በተከናወኑ ስራዎች ተገልጋዩ ከትላንት የተሻሉ አሰራሮችን እየተመለከተ ጉዳዩንም በተሻለ መልኩ እየተከናወነለት መሆኑን ያነሳል። እነዚህም በተቋማት በተዘረጉ የዲጂታል ስራዎች የተረጋገጡ ናቸው። አገልግሎታቸው በፊት እዚች ጋር አንቺ መቆማችም ነበረ፣ ብዙ ሰው ነበረ። አሁን ከቅልጥፍና የተነሳ አሁን ባዶ ነው፣ እየተስተናገዱ ነው ያሉት ካውንተሩ ላይ ማለት ነው። እና በፊት መጨናነቅ ባህሪ ነበረ። አሁን ቴክኖሎጂ ከመጣ ወዲህ እንግዲህ እየተቀላጠፈ ነው እየሰራ ያለው ማለት ነው። እኔ አሁን ከመጣው ብዙ ስራ ሰርቻለኝ። አንዷ ስራ ቶሎ አታልቅም ነበራ፣ አሁን ተጠናቅቆልኛል ማለት ነው። በጣም በሚገርም ሁኔታ ብዙ ቦታ ላይ በብራንች ደረጃ ብዙ ቦታ ላይ አገልግሎት አግኝቻለሁ። ነገር ግን ከብዙ አሁን በቅርብ ጊዜ ያየሁት ለውጥ ደግሞ ሲስተሙን አፕዴት ከማድረግና በሲስተም ከመስራት አንጻርና ሁሉም ሰው ተገልጋዩ መጥቶ የሚፈልገውን አገልግሎት በፍጥነት እንዲያገኝ ብዙ የተሻሉ ለውጦች ከቅርብ ጊዜ ወዲህ የተሻሻለ የተሻሻለ መጥተዋል ማለት ነው። ይሄ ደግሞ ለተገልጋዩ እንግልትም ለተገልጋዩ ሳቲስፋክሽን ነው ትልቅ ሳቲስፋክሽን ነው። ምክንያቱም የሚፈልገውን ነገር በባንክ ቢሮ ሆኖ ጨርሶ መጥቶ እዚህ በአንድ መስኮት የሚፈልገውን አገልግሎት አግኝቶ ሄዳል። እኔ አስር ደቂቃም አልሞላኝም እዚህ ከመጣሁ መጣሁኝ የሚፈልገውን አገልግሎት በአንድ መስኮት ላይ ጨረስኩኝ። ከዛ ክፍያ ከፍዬ እየወጣሁ ነው ማለት ነው ስለዚህ ይህን አገልግሎት የበለጠ ለማዘመን ሁላችንም የስልጠናም እያገኘ ነው። መንግስት በቲን ነንበራችን በአድራሻችን እየደወለ አብዴት እኛንም አብዴት እያደረገ እዚህም ሰራተኛውን እያበቃ ጥሩ ስራ እየተሰራ እንደሆነ በረንብ እየተረዳን ነው። በረንብም እየሰራ ነው ማለት ነው። ኦንላይን ነው ሁሉ ነገር። በቤት ሆነው ነው ሁሉን መረጃ ማግኘት የሚችልበት አክሰስ አለ። ከዛ አኳያ እንግዲህ የተሻለ አገልግሎት አሰራር ስለተዘረጋ እዛ አካባቢ ደግሞ ከክፍለ ከተማ በተሻለ ጥሩ አገልግሎት እየተሰጠ ያለበት ሁኔታ ስለሆነ እኛም ጋር እንግዲህ አሁን ኢፋይሊንግ ኢፔመንት የሚለውን ወደ ተግባር እየገባን ያለንበት ስለሆነ የበለጠ ደግሞ የተሻለ አገልግሎት እንሰጣለን ብዬ ተስፋ አረጋለሁ። ቅሬታ አፈታቱ ላይ በተመለከተ እንግዲህ አሁን ላይ እየተጠቀምን ያለው በሲክታስ ሞጁል ላይ የኦብጀክሽን ኬዝ የሚላለ የአንድ የግብር ከፋይ ቅሬታ ከገባበት ጊዜ ጀምሮ ተመዝግቦ እስከተፈታበት ጊዜ የሚመዘግብ ሶፍትዌር ነው። በዛ ደረጃ አገልግሎትን እየሰጠን ነው። በቀጣይ ግን በተቋም ደረጃም ያው ከተማም እያደገ የሚሄደው ወደ ስማርት ሲቲ የሚሄድ ጉዳዮች ስላሉ እሱም በተመለከተ ግብር ከፋው ደግሞ በቤቱ ሆኖ ቅሬታዎችን ማቅረብ የሚችልባቸውን ፕላትፎርሞች ያው ቢሮ ጋር በመነጋገር ወደፊት የሚሰሩ ስራዎች ናቸው። አሁን ላይ ያሉት ግን እየሰራን ያለ ነው። ግብር ከፋይ በአካል መቶ ቅሬታዎቹን የሚያቀርብበትን ሂደት ነው እየተከተልን ያለ ነው። ሀገር ወደ አሰበችው የእድገት ደረጃ እንድትሻገር የዜጎቹ ሚና ከፍተኛ ነው። ይህም ግብርን በታማኝነት በመክፈል የሚታይ እውነታ ነው። በእነዚህ አሰራሮች ደግሞ የሚያጋጥሙ ቅሬታዎችን መፍትሄ ለማግኘትና ልማትን በተገቢው መልኩ እንዲከናወን ለማድረግ ተቀራርበው መስራት ከግብር ከፋዩ የሚጠበቅ ትልቁ ተግባር ነው። መጀመሪያው ደረጃ ለሕግ ተገዢ እንዲሆን በህግ ተገዢነት ዙሪያ ውስጥ ደግሞ ግብር ከፋይ ግልጽ ያልሆነላቸውን ጉዳዮች ከተቋም ጋር መጥቶ መነጋገር በጣም ወሳኝ ነው። ባልገባቸው ባልተረዷቸው ጉዳዮች ላይ ክፍሎች አሉን ማለት በጣም የተሟላ በመዋቅር ደረጃ የተደራጀ ክፍሎች አሉ፣ የትምህርት ክፍሎች አሉ። ስለዚህ ግብር ከፋዩ ያልተረዳው ያልተገነዘበው ጉዳይ ካለ አስቀድሞ ማድረግ ያለበትን ጥንቃቄ ማወቅ እንዲችል ከኛ ጋር ተቀራርቦ እንዲሰራ መልእክት አስተላልፋለሁ። እንደዛ ከሆነ በኋላ ግን በታክስ ውሳኔዎች ላይ ቅሬታ ሊኖረው ይችላል። ስለዚህ ግብር ከፋዩ ቅሬታ የማቅረብ መብቱ ነው። መብቱን ግን በጣም ኤክሰርሳይስ ለማድረግ ግብር ከሚወስነው ክፍል ጋር ተቀራርቦ በጣም መስራት አለበት። ለግብር ከፋዩ ከተሰጡት መብቶች ውስጥ አንድ ውሳኔ ከመወሰኑ በፊት ግብር ከፋዩ ለምን ኦዲት እንደሚደረግ ማወቅ መቻል አለበት። የመግቢያ ውይይቶች ላይ በግልፀኝነት መወያየት አለበት። እንደዚሁም የመውጫ ውይይቶች ላይ መወያየት አለበት። እነዚህን ነገር ማድረግ ለግብር ከፋዩ ምን ይጠቅመዋል? በኋላ ላይ ቅሬታ አቅርቦ የቅሬታን የማስረዳት ኃላፊነቱ ግብር ከፋዩ ላይ ነው የሚወድቀው። ስለዚህ ያንን ኃላፊነት ለመወጣት ያወቀው ጉዳይ ላይ ቅሬታ ማቅረብ በጣም የተሻለ ስለሆነ ግብር ከፋዩ ማህበረሰብ ውሳኔው የተወሰነበትን አግባብ በደንብ እንዲረዳ እንዲያውቅ መልእክቴን አስተላልፋለሁ።